የወጣትነት እልሙ የጀመረው በፈረንሳይ ከተማ ሴንት ሞሪስ ነው። በፈረንሳይ ተወልዶ ያደገው ሌኒ ዮሮ በአባቱ በኩል የአይቮሪያን ደም አለው። የተወለደበትን ሀገር ፈረንሳይን በተለያዩ ደረጃዎች መወከልን መርጧል። ነገር ግን አሁንም ለአይቮሪኮስት በከፍተኛ ደረጃ የመጫወት እድል አለው። በ2017 ገና በ12 ዓመቱ የሊልን የወጣት አካዳሚ ተቀላቅሏል። ከዚያ በኋላ ደግሞ ወደ ዋናው ቡድንም አድጓል። የሊል አካዳሚ ምሩቅ የሆነው ዮሮ ክለቡን የተቀላቀለው በልጅነቱ ሲሆን እንደ አውሮፓውያኑ በሜ2022 ፕሮፌሽናል ሊግ አንድ ጨዋታውን ሲያደርግ 16 ዓመት ከ16 ወሩ ላይ ነበር። ዩሮ ገና በ16 ዓመቱ በሜ 14 ቀን 2022 የመጀመሪያ ቡድን ጨዋታን መጫወቱን ተከትሎ የክለቡ ሁለተኛ ትንሹ ተጫዋችም ሆኖ ነበር። ሌኒ ዩሮ ከ9 ወራት በፊት በ52 ሚሊዮን ፓውንድ ከሌል ወደ ኦልድ ትራፎርድ ተዘዋውሯል። ሲዘዋወር ታዲያ ማንቸስተር ዩናይትዶች ሪያል ማድሪድን በፊርማ ጭምር አሸንፈው ነበር። የማልሜዳ ተከላካዩ ታዲያ ጨዋታውን ለመጀመር የተወሰነ ጊዜ መጠበቅ ነበረበት። ምክንያቱ ደግሞ በቅድሚያ ውድድር ዘመን ፈረንሳዩ በዩናይትድ ስቴትስ ባደረገው የቅድሚያ ውድድር ዘመን የቁርጭምጭሚት ጉዳት በማጋጠሙ የውድድር ዘመኑ የመጀመሪያዎቹ አራት ወራት አምልጠውታል። እናም በውድድር ዘመኑ በፕሪሚየር ሊጉ ላይ 21 ጨዋታዎች ላይ ብቻ ተሰልፎ መጫወት ችሏል። ተጫዋቹ ከጉዳቱ አገግሞ ሲመለስ ግን ጠንካራ አቋሙን ማስመልከት ቻለ። ከተሰለፈበት የመጀመሪያው ጨዋታ ጀምሮ ዩሮ በዩናይትድ ቤት ወሳኝ ተጫዋች መሆኑን አሳይቷል። ወደ ኤሮፓ ሊግ ፍጻሜ በማለፍ ግስጋሴያቸውም ላይ ትልቅ ሚናን ተጫውቷል። በፖርቹጋላዊው አሰልጣኝ ሩበን አሞሪም ስር ድንቅ ብቃት እያሳየ የሚገኘው ዩሮ ለሊጉ አዲስ እስከማይመስል ድረስ በአጭር ጊዜ ውስጥ በደጋፊ ልቡ ውስጥ መግባት ችሏል። ከእድሜው በላይ የበሰለ መሆኑን ሜዳ ላይ በሚያደርጋቸው እንቅስቃሴ እያሳየ የሚገኘው ዩሮ ከእድሜው አንጻር ወደፊት ብዙ ነገር ሊያስመለከት እንደሚችል ብዙዎቹ እየተናገሩለት ይገኛል። ቀደም ብሎ ሌኒ ዮሮ ዩናይትድን መቀላቀሉን ተከትሎ የቀድሞ ተጫዋች ዊሊያም ጋላስ እንዲህ ብሎ ነበር። ዮሮ በዚህ ሲዝን ለዩናይትድ በፕሪሚየር ሊጉ ጥሩ ሰርፕራይዝ ይሆናል። ዮሮም በደንብ አላውቀውም፣ ነገር ግን ባሳለፍ የውድድር ዓመት ለሊል 32 ጨዋታዎችን መጫወቱንና ሁለት ጎሎች እንዳስቆጠረ ግን አውቃለሁ። ጠንካራ ተከላካይ ነው። እድሜው ገና የመማሪያ ስለሆነ ለዩናይትድ ለረጅም ዓመት ጥሩ ግልጋሎት ይሰጣል። ዩናይትዶችም እርሱን ያስፈረሙበት መንገድ አስገራሚ ነበር። በዚህ ሲዝን ጥሩ ፈራሚ ሊሆን ይችላል ብዬ አስባለሁ ሲል ሀሳቡ መግለጹ ይታወሳል። እናም ይህ ምልከታ እየሰራ ያለ ይመስላል። ተጫዋቹም የዩናይትድ መሆኑን ተከትሎ እንዲህ ብሎ ነበር። ወደ ማንቸስተር ዩናይትድ የመጣሁት ትልቅ ነገርን ለማሳካት፣ ዋንጫን ለማንሳት ነው። ስለዚህ እንደነ ሪዮ ፈርዲናንድ፣ ኒማኒያ ቪዲች እና ራፋኤል ቫራን ያሉ ተጫዋቾችን ስታይ እንደነርሱ ተመሳሳይ ነገር ማሳካት ትፈልጋለ። በደጋፊዎች ትውስታ ውስጥ መቀመጥና ትልቅ ተከላካይ መሆንን ማለኝ። እነርሱ የዩናይትድ ደጋፊዎች እኔን ከእነርሱ ጋር ሲያወዳድሩኝ ይሄ ትልቅ ክብር ነው ለእኔ። በዚህ ይኮራለሁ። የምችለውን ያህል ለመሆን ደግሞ እየጣርኩ ነው ብሏል። በዩሮፓ ሊጉ መድመቅ የቻለውና የደጋፊውን ልብ ያሸነፈው ዩሮ ከቀናት በፊት በአሳማኝ ብቃት አሸንፎ ለፍጻሜው ከደረሰው ክለቡ ጋር ስላለው ቆይታ ከጨዋታ በኋላ እንዲህ ብሎ ሀሳቡን አካርቷል። በዩናይትድ ቤት በመሆኔ ሁልጊዜ ፈጣሪን አመሰግናለሁ። እዚህ በመሆኔ ኩራት ይሰማኛል። ይህ ነገር ቀጣይነት እንዲኖረውም እፈልጋለሁ። ነው። በዩሮፓ ሊግ ምርጦች ነን። በፕሪምየር ሊግ እጅጉን ተቸግረናል። ይህ ነገር እንዴት ሊፈጠር እንደቻለና መፍትሄው ምን ሊሆን እንደሚችል በደንብ ማጥናትና መመርመር አለብን። ፕሪምየር ሊግ ላይ ያለው ዩናይትድ እና ዩሮፓ ሊጉ ላይ ያለው ዩናይትድ በፍጹም አይገናኙም ሲል ሀሳቡን ተናግሯል በቢልቦይ የተዘጋጀው ትርኢት የአንድ ሳምንት ዕድሜ ብቻ ሲቀረው ዩናይትዶች ኮከብ ተከላካያቸው ለመጫወት ብቁ እንዲሆን ይመኛሉ ምክንያቱ ደግሞ እሁድ ዕለት በዌስትሃም ዩናይትድ ሁለት ለዜሮ በተሸነፈበት ጨዋታ ላይ ጉዳት አጋጥሞታል ይህም ከ52ኛው ደቂቃ በኋላ ከሜዳ እንዲወጣ አስገድዶት ነበር ለአውሮፓ ሊጉ የፍጻሜ ጨዋታ ጉዳቱ የከፋ እንደማይሆን ግን አሰልጣኙ ሩበን አሞሪም ተስፋ አድርገዋል። ፈረንሳዊው ተስፈኛ ሌኒ ዮሮ በቀጣይ በዩናይትድ ቤትስ ምን ሊያስመለክተን ይችላል?